ነው ተሳባ አንድ ነገር ልንገርሽ እና እኔም ልውረድ ነው ነው የገባሁት። ይኸውልሽ አንቺ በአሁኑ በጣም ደስ ብለሽ ጎበዝ፣ ጠንካራ በቃ መለወጣችሁን አሳይታችኋል። የእሷ እህቶች ነበር እግዚአብሔርን በጣም ነው ደስ ያለኝ። በጣም ማለት ነው ሁለታችሁንም ነው ሁለቱንም ነው ሁለቱን ቤት እገባለሁ እኔ ለማንም ለምንም የምላይ ነው አይደል በጣም ነው ደስ ያለኝ። ያላችሁ ነገር በቃ ተቀየራችሁ። በራሳችሁ አቋም ስላለ ደስ ትላላችሁ። ስለዚህ ያን ደግሞ ስላላደረጋችሁላችሁ እየተናደዱ ነው። ንቃችሁ። ስለሰዎች ትልቅ መልዕክት ነው። ንቃችሁ ተዋጥ ያውሩ በጣም ነው የናቃችኋቸው። ደስ ብሎኛል፣ እግዚአብሔርን በጣም ነው የናቃችኋቸው። ስለዚህ ለዛ ነው የተናደዱት። ያሌለሽበት ያዋሉሽ ለዛ ነው ንቀታቸው፣ ነው ስለናቅሻቸው ነው ተያቸውና

በማይመለከታቸው በእናንተ ህይወተኛ እንኑር ለሚሉት፣ በዛም ያሉ በዚህም ያሉ ሴት የሚሆኑ ወንድም ደገፉ ሴትንም ደገፉ፣ ማይመለከታቸው ውስጥ የሚገቡ ማለት በሰው ህይወት ከባላቸው ጋር የሚጣሉ አይመስሉም። ከፍቅረኛቸው ጋር ተጣልተው ተነጋገው የሚያውቁ ኑሯቸው ራሱ የሚያውቁ አይመስለኛል። እኔ ምን አይነት ተፈጥሮ እንዳላቸው ተመታ፣ እሪ ተሰደበች፣ እሪ ጸጥ ብሎ ማየት ይቻላል እኮ አንዳንዴ አስተያየት ውስጥ እራስ ነፃ ይደረጋል ቁጭ ብለሽ ባልና ሚስት ሆነው ተጣልተው ጎረቤት ወሬውን ሳይጨርስ ባልና ሚስቶች ውስጥ ተሳርቀው እነሱ የራሳቸው አለም ላይ ይኖራሉ በሰው መሀል አይገባም እነሱ አብረውም ሆኑም አልሆኑም የሚገባቸውን ቦታ እንኳን አይለዩም ያ የሚመለከተን ነገር አለ አስተያየት እኮ ይሰጣልኝ ገደባለው መልኩ እንደ ሴት ምሰጫ አስተያየት አለ እነሱ ይህን እንዴት እንዴት ልካለች አንተ ራስህ አላስከበርክም። አንቺ እንዴት ይቅርታ ትያለሽ፣ ይቅርታ እንዴት ታደርጋለሽ? አይባልም። አይመለከተንም እንዴ ያኔ። አሁንማ ተጣልተው ነው፣ በፊት ላይ ጥሩ ጥሩ እየሰሩ ምን፣ እንደዚህ የሚያደርግሽ አንቺ እንደዚህ ነሽ እንዴ አንቺ እንደዚህ ያደረገ ምን እንደዚህ የሚያደርግሽ፣ እግዚአብሔር ይግርም። ሰው ማለት በቃ ማታነቢው አውርቶ ማያልቅበት በየቀኑ የየራሱን ሀሳብ የሚያመጣበት ስለሆነ በማንም ስደት ላይ ሁላችሁ፣ ክፉ አለማድረግ ጸጥ ብሎ ማየት አንዳንዴ ማየት ዝም ብሎ ማየት ይሻላል። ግን ደግሞ ስትነካ እንደ ሴትነት እኔ ደስ አይለኝም፣ አልወድም በጣም ነው የምናድደው። በዚህ ላይ ደግሞ ምንም እያደረገች አለችም፣ የሚጽፉባት የማይሆን ፎቶ ሲለቁባት እሷን ዝቅ ያደረጉ መስሏቸው ያስተዳድጋቸውን ነው የሚያሳዩት። እንዴት አይነት ቤተሰብ እንዳሳድጋቸው ለእኔ የሚታየኝ እንጂ እንዴት ሰው የሆነ ሰው የሆነችን ሴት ገበና ለማውጣት እሷን ልዝቅ ለማድረግ አዛያ ያቋት በአካል በዚ ሌሎች መሄድ ምን አስፈለጋቸው? ማንም ብለው ነው የሚያስቡት። እና በሰው ህይወት ባይገቡ አያገቧችሁም። በእኛ ህይወት አትግቧሉ። እሱም እሷም አትግቡ። ወስዶ ከሌላ ሰው ጋር መለጠፍ ወስዶ ከማንም ጋር ማምጣት፣ የወንድ ችግር የለባት ወይ የሴት ችግር የለበት ምንም የማይመለከታቸው ውስጥ ብቻ እግዚአብሔር ይሁናቸው። በተስማሙ ሰዓት ይስማሙ። ከቻሉ አፋቸውን ይዝጉ። ካልቻሉ ደግሞ ባሉሽ ነገር እንዳትናደጂ፣ እነሱ ችግር ስላለባቸው ነው። ድምፅሽ አይሰማም። ድምፅሽ አይሰማም። እንዴት ነው? እንደዚህ በቃ እንደዚህ አይነት ነገር እዚህ ብቻ ሳይሆን ሌሎቹም እንዲሰሙ በተለይ እናት ክብር ነች። እግዚአብሔር ክብር ነች። ሴትም ደግሞ ክብር ነች። እዚህ ጋ የሚዘቀዝቁት ሁሉም ጋ እዚህ ጋ ብቻ ይሰማሉ። ሁሉም ማቆም አለባቸው። እኛ የመጣ ነው ለዓላማ ነው። የራሳችን ህይወት አለን አደል? እያንዳንዳችን እንደ ሰው ለመሳደብ ገዝት ላይ ሰው ማለት እንድትሳደብ ያደረጉሻል። ግን መተው ንቆ ማለፍ ሲጀመር አለቦታው አለመስጠት ነው። ያ ሰው ቦታ አይተሽ ሲንቀሽ መተው ነው። በቃ እከሌ ባረገበት እኔ መጥቼ በቤቴ ቆሻሻል ነገር አልሰራም። የራሱ ለሕሊና ከሆነ ራሱን ያቆሽሽ እንጂ እኔ እሱ ያቆሸሸበት እኔ ማቆሸሸ ወይ ብሩኬ ወይ አይሚ አላሉም እኮ ዘግዝቁልኝ ወይ ዘግዝ ተሳደቡልኝ አላሉም። ብሩጌያ ውን ስንት ጊዜ ነው የሚናገረው? ሀይሜም ተናግራለች። ተሽሎ መገኘት በቃ ያው እኮ ጥሩ ነበር። ግን አይሰሙሽም እኮ ለምንድን ነው እኛ እኛ ስንት ስቃይ አለብን? እዚህ ስንት ስቃይ አለብን? ማርያምን የጎረሱትን ሩዝ እኮ ሲጠሩ ካፋቸው ተፍተው የሚሮጧሉ አይደል? እንደ እዚህ ጋር እንነጋገር ከተባለ ትክክል ትክክል ነሽ እንዴ? ስንት ፍሪጅ ስንት ምግብ የሚቆለፍበት አለ። እግዚአብሔርን ነው ምላችሁ በየሆስፒታሉ ስትሄዱ ስንት እህቶቻችን ጠያቂ እያጡ ስንት ሬሳ ሳጥን ያለ ያለ ቤተሰቡ ጋር ያልደረሰ